ብዙዎች ምድራዊ ገነት ናት ይለዋታል። ህዝቧም በቴክኖሎጂ የመነጠቀ፣ አየሯ አይደለም ለሰው ልጆች ለእንስሳትም ተስማሚ። ይቺ ሀገር ማን ናት? ሲንጋፖር ትባላለች። ይቺ ቅንጡ ዘመናዊቷ ሲንጋፖር የተመሰረተችው በ1819 በሰር ስታንፎርድ ራፍለስ አማካኝነት ነው። ስልታዊ አቀማመጧ ቁልፍ ወደብ እንድትሆን አስችሏታል። ይቺ ቅንጡ ሀገር ሲንጋፖር ሲንጋፖር በ1942 በጃፓን ተይዛ ሲዮናንቶ የደቡብ ብርሃን ተብላ ተሰይማ ነበር። ይህ ጊዜ ጨለማ ምዕራፍ የነበረ ቢሆንም ለራስ ገዝ አስተዳደር ያላቸው ፍላጎት አባብሶታል። ከማሌዥያ ፌዴሬሽን ጋር አጭርና ውጥረት የበዛበት ውህደት ካደረገች በኋላ ሲንጋፖር ተገፋና በ1965 ሙሉ በሙሉ ነጻ ልዑላዊ ሪፐብሊክ ሆነች። የተፈጥሮ ሀብት ስለሌላት የቅድሚያ አመታቶቿ ፈጣን የኢንዱስትሪ ልማትና እድገት ላይ ያተኮሩ ነበሩ። ቅንጧ ሀገር ሲንጋፖር ባለብዙ ባህል ብሎም አራት ኦፊሴላዊ ቋንቋዎች ያላት የብዝሃ ባህል ማዕከል ናት። እንግሊዝኛ፣ ማላይ ማንዳሪን ቻይንኛና ታሚል። የአካባቢው የመግባቢያ ቋንቋ ሲንግልሽ ይባላል። እሱም የእንግሊዝኛ የቻይና ዜዎች የማላይና የታሚል ቃላትን በመቀላቀል የመጣ ህያው ዜ ሲሆን ብዙ ጊዜ እንደ ላህ ለ ሎር ያሉ ገላጭ ቅንጣቶችን ይጠቀማል። ጽድት ያለች ከተማ ወይም ፋይን ሲቲ እየተባለች የምትጠራው ሲንጋፖር በአለም የታወቀች ንጹህና ስርዓታማ ከተማ ናት። ይህም በከፊል በጥብቅ ህጎችና ቅጣቶች ምክንያት የመጣ ሲሆን ጥሩዋ ከተማ ወይም ጽድት ያለች ከተማ ፋይን ሲቲ በቅጣት የምትታወቅ ከተማ የሚል ስም አሰጥቷታል። ለምሳሌ ማስቲካ ማኘክ ክልክል ነው። ቆሻሻ መጣልና የህዝብ መጻዳጃ ቤቶችን አለማጠብ ያስቀጣል። በቴክኖሎጂ የመነጠቀች ሀገር። ነጻ ገበያ። ሲንጋፖር እጅግ በጣም ነጻና ክፍት የገበያ ኢኮኖሚን ትከተላለች። ተከፍቷ የተገነባው ጠንካራ በሆነው የማኑፋክቸሪንግ ዘርፍ በተለይ ኤሌክትሮኒክስና ትክክለኛ ምህንድስና፣ በበለጸገው የፋይናንስ አገልግሎት ዘርፍ ዓለም አቀፍ የባህር ላይ ጭነትና ሎጂስቲክስ ላይ ነው። በዓለም ላይ እጅግ ተወዳዳሪና በፋይናንስ የተሳካላት ኢኮኖሚ ያላት ስትሆን በነፍስ ወከፍ የሀገር ውስጥ ምርት ወይም ጂዲፒ ፐርካፒታ አንደኛ ከሚባሉት ሀገራት መካከል ትመደባለች። ዘመናዊቷ ሀገር ሲንጋፖር መንግስት ዜጎችን ለመጥቀም ዲጂታል ቴክኖሎጂዎችን በመጠቀም በጤና እንክብካቤ፣ በትራንስፖርትና በከተማ እቅድ ዘርፎች የላቀ ለውጥ ለማምጣት ዘመናዊቷ ሀገር የመሆን ትልቅ ግብ አውጥቷል። ከፍተኛ ቴክኖሎጂ ጀማሪ ኩባንያዎች ለምርምርና ለልማት እንዲሁም ለብዙ የዓለም ትልልቅ የቴክኖሎጂ ኩባንያዎች የክልል ዋና መስሪያ ቤት ናት። ወደዚች ቅንጡ የሆነች ሀገር ሲንጋፖር ስትሄዱ መጎብኘት ያለባችሁ ዋና ዋና ቦታዎች እናሳያችሁ። አንዱ ጋርደን ባይ ዘቤይ ታዋቂው ስፖርተሪ ግሮቭ ና ሁለት ግዙፍ የግሪን ሀውስ ቤቶች፣ ክላውድ ፎረስት በዓለም ረዥሙ የቤት ውስጥ ፏፏቴ ያለበትና ፍላወር ዶመን የያዘ ግዙፍ የተፈጥሮ ፓርክ ነው። ሁለተኛ፣ ማሪና ቤ ሳንድስ በጀልባ ቅርጽ በተሰራው ስካይ ፓርክ ና ማለቂያ በሌለው መዋኛ ገንዳ ለሆቴል እንግዶች ብቻ የሚታወቅ ባለ ሶስት ህንፃዎች ውህድ መዝናኛ። ሶስተኛ፣ ጁወል ቻንጊ አየር ማረፊያ በዓለም ላይ ረጅሙ የቤት ውስጥ ፏፏቴ በሆነው ኤች ኤስ ቢ ሲ ሬይን ቮርቴክስ ዙሪያ የተገነባ በአየር ማረፊያ ውስጥ የሚገኝ አስደናቂ የገበያና የመዝናኛ ማዕከል ነው። አራተኛ ሴንቶሳ ደሴት፣ ዩኒቨርሳል ስቱዲዮ ሲንጋፖር፣ ኤስኢኤ አኳሪየም እና የተለያዩ የባህር ዳርቻዎችን ያቀፈች ትልቅ መዝናኛ ደሴት። አምስተኛ ሲንጋፖር የዕፅዋት አትክልት፣ የዩኔስኮ የዓለም ቅርስ ቦታ የሆነ ብቸኛው የሐሩር ክልል የአትክልት ስፍራ ሲሆን ሰፊ የሆነው ብሔራዊ የኦርኪድ የአትክልት ስፍራን ይዟል። ዘመናዊና ቅንጡ ሀገር ሲንጋፖር። ቅልጥፍና ያለው ትራንስፖርት። ሲንጋፖር በአለም ላይ ካሉ ምርጥ የህዝብ ትራንስፖርት ስርዓቶቹ አንዱ አላት። ይህ ደግሞ ኤምአርቲ ወይም ማስራፒድ ትራንዚት እና የህዝብ አውቶቢስ አውታረ መረቦች ቀልጣፋ፣ ንጹህና አብዛኛውን ከተማ የሚሸፍኑ ናቸው። የትራፊክ መጨናነቅን ለመቀነስ የመኪና ባለቤትነት በከፍተኛ ሁኔታ ግብር የሚከፈልበትና የሚቆጣጠር ነው። ይህም የህዝብ ትራንስፖርት ተመራጭ እንዲሆን አስችሏል። የዚች ቅንጡ ዘመናዊ ሀገር ሲንጋፖር ምግቦች ከብዙ ባህሎቿ የተዋሃደ ጣፋጭ ድብልቅ ነው። ወደዚች ቅንጡና ዘመናዊ ሀገር ሲሄዱ መሞከር ያለቦትን ዋና ዋና ምግቦች እንንገሮት ቼሊ ዓለም አቀፍ ዝና የተረፈ ምግብ ሲሆን ሽርጣን ወፍራም፣ ጣፋጭ፣ ጨዋማ እና ትንሽ ቅመም ባለው የቲማቲም ቺሊ መረቅ ተዘጋጅቶ ይቀርባል። መረቁን ለመጠጣት የተጠበሰ ማንቱ ወይም ዳቦ ጋር አብሮ ይበላል። ሁለተኛ፣ ሃይናንስ ቺክን ራይስ የተቀቀለ ወይም የተጠበሰ ዶሮ በዶሮ መረቅ በተሰራ ዘይትነት ባለውና መዓዛ ባለው ሩዝ ተዘጋጅቶ በቺሊና ዝንጅብል መረቅ ታጅቦ ይቀርባል። ሶስተኛ፣ ላክሳ ቅመም የበዛበት የሾርባ አይነት ኑድል ነው። የሲንጋፖር ወይም የካቶንግ አይነት በኮኮናት ወተት የበለጸገ የካሪ ሾርባ ሲሆን ወፍራም ኑድል፣ ሸሪምፕ፣ የአሳ ኬክ ና ኮክልስ አለው። አራተኛ ቻርክዌቴው ጠፍጣፋ የሩዝ ኑዱል በከፍተኛው ሙቀት በሶያ መረቅ በእንቁላል በኮክልስ በቻይና ቋሊማና በባቄላ ቡቃያ የተጠበሰ ሲሆን ጭስ የመሰለ ልዩ ጣዕም አለው። ስድስተኛ ሳታይ በሾላ ላይ የተወጋ ቅመም የበዛበት የተቀመመ ስጋ፣ ዶሮ፣ የበግ ወይም የበሬ ስጋ በጣፋጭና በቅመም የአዝሙድ መረቅ ታጅቦ ይቀርባል። የዚች ሀገር ሊያውቁ የሚገባቸው ሌሎች ጉዳዮችም አሉ። ይቺ ሀገር በደቡብ ምስራቅ እስያ የምትገኝ ስትሆን በማላይ ባህረ ገብ መሬት ደቡባዊ ጫፍ ላይ የምትገኝ ደሴት ከተማ ግዛት ናት። ከምድር ወገብ አንድ ዲግሪ ያህል በስተሰሜን ትገኛለች። የቅርብ ጊዜ ግምቶች 2024 ወይም 2025 እንደሚያሳዩት የህዝቧ ቁጥር ወደ 5.7 ሚሊዮን አካባቢ ነው። ከዚህ ውስጥ ወደ 3.4 ሚሊዮን የሚሆኑት ዜጎች ሲሆኑ ቀሪዎቹ ቋሚ ነዋሪዎችና የውጭ ሀገር ሰራተኞች ናቸው። አየር ሁኔታዋ ቋሚ የሐሩር ክልል በምድር ወገብ አካባቢ በመገኘቷ ምክንያት አመቱን ሙሉ ከፍተኛ ሙቀት፣ ከፍተኛ እርጥበት እና ብዙ ዝናብ አላት። የሙቀት መጠኑ ከቀን ወደ ቀን ብዙም አይለዋወጥም፤ ብዙውን ጊዜ ከ25 ዲግሪ ሴንቲግሬድ እስከ 33 ዲግሪ ሴንቲግሬድ ባለው ክልል ውስጥ ይገኛል። የዚች ቅንጡ ሀገር የሲንጋፖር የመገባበያዋ የራሷ ሲንጋፖር ዶላር የሚባል የገንዘቧ የምህፃረ ቃል ኤስጂዲ ነው። ከኮቪድ-19 ወረርሽኝ በፊት በ2019 ከፍተኛው የጎብኚዎች ቁጥር 19.1 ሚሊዮን ደርሶ ነበር። በቅርብ ጊዜ ደግሞ በ2024 የቱሪስቶች ቁጥር በማገገም ላይ ሲሆን ወደ 16.5 ሚሊዮን ደርሷል። በቀጣይ የትኛዋ ሀገር እናስጎብኛችሁ? ላይክ፣ ሼር፣ ሳብስክራይብ አድርጉ።